እንዴት ናችሁ? ያ ጀማ አማናችሁ እቃማ እናስተካክላለን በሚል ከ10000 ሪያል በላይ እየተቀበሉ ደላሎች ብዙዎቹን እያከሰሩ ነው። እንደሚታወቀው የኛ ሀበሻ አንድ ነገር ወደ ሀገር ልጆች ይላኩ ሲባል በልጆች ላይ ለመነገድ የሚሰራ በተመሳሳይ ፎርጂት እቃማን በማውጣት የተለያዩ ሀገር በመሸኘትም ሆነ ማንኛውም አይነት ነገር ሲፈጠር ወይም እድል ሲመጣ የሀበሻ እድል በዛ እድል ውስጥ ገብተው የብዙዎችን እድል የማጨለም ስራ ይሰራልና ደላሎች በአሁኑ ሰአት እቃማ እናስተካክላለን እያሉ ከ11 ሺህ ሪያል በላይ ተቀብለው እቃማ አምጥተው ይሰጧቸዋል። እቃማው ሲታይ ፎርጂት የሆነ በየቤቱ የሚያለቅስ እየተፈጠረ ነው ማለት ነው። ስለዚህ አንደኛ ብሬንድ መመሳብ፣ ሁለተኛ ደግሞ በሚታወቅ ኦፊስ መክተብ በሚታወቅ ሰው አሰሩ። ይሄ እንደ በግ አንድ ነገር ተፈጥሯል። እክሌ አሰርቷል በሚል እቃማ እክሌ ተሰርቷል በሚል እንደ በግ አትነዱ፣ ማልቀሳችሁ ቅርብ ስለሚሆን ማለት ነው።